ከፍተኛ የታንክ ቁጥር ያላቸው አስር የአፍሪካ ሀገራት እና ሀገራችን ያለችበት አስገራሚው ደረጃ ከ223 ጀምሮ ቻይና 6800 ታንኮችን በመያዝ በዓለም ላይ ትልቁ የታንክ ቁጥር ያላት ሀገር ሆናለች። ከቻይና በመቀጠልም ሩሲያ፣ እንዲሁም ሰሜን ኮሪያ እና አሜሪካ እስከ ሶስተኛ ደረጃን ይዘዋል። ሩሲያ እና ዩናይትድ ስቴትስ 5750 እና 4640 ታንኮችን የያዙ ሲሆን ሰሜን ኮሪያ ሙያ ከህንድ 4213 ቀድማ በ4344 ታንኮች አራተኛ ደረጃ ላይ ትገኛለች። ወደ አህጉራችን አፍሪካ ስንመለስም በአፍሪካ ብዙ ታንክ ያላቸው በርካታ ሀገራት ይገኛሉ። በአህጉራችን አፍሪካ ውስጥ የሚገኙ የተለያዩ ሀገራት በኢኮኖሚ በማህበራዊ፣ እንዲሁም ደግሞ በተለያዩ ዘርፎች በፍጥነት እያደጉ ሲሆን ይህም ይበል የሚያሰኝና በተለይም አሁን ላይ በድንበር አስከባሪው፣ በወታደራዊ የስራ ዘርፍ፣ በዘመናዊ ጦር መሳሪያዎች ዙሪያ ብዙ ስራዎች እየተሰሩ ይገኛሉ። አንድ አገር በጦር ኃይል ውስጥ እጅግ የተራቀቁ ዘመናዊ የጦር መሳሪያዎችን ማካተት ሉዓላዊነቱን ለማስጠበቅ ብሎም ደግሞ በሌሎች ተቀናቃኝ ሀገሮች ተፈርቶና ተከብሮ እንዲኖር ያስችለዋል። ታንኮች ለመሬት ኃይሎች እንደ የጀርባ አጥንት ሆነው ያገለግላሉ። በግጭቶች ውስጥም ወሳኝ መሳሪያዎች ናቸው። በመሆኑም ታዲያ በዛሬው ዝግጅታችን ወደ እናንተ ውድ ተከታዮች ለማድረስ የመረጥነው የ2025 ከግሎባል ፋይር ፓወር ድረገጽ ያገኘነውን መረጃ መሰረት በማድረግ ከፍተኛ የውጊያ ታንኮች ያላቸው ኢትዮጵያን ጨምሮ አስር የአፍሪካ ሀገራትን በደረጃ የምንመለከት ይሆናል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ይቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮ ላይክ ከማድረግ ቤተሰቡን ይወዳጁ። ያል ወደ መረጃው እናሳልፋችሁ። አስረኛ ዲሞክራቲክ ሪፐብሊክ ኮንጎ በመጀመሪያ በዚህ ዝር ከአፍሪካ አህጉራችን በውጊያ ታንኮች ብዛት በአስረኛ ደረጃ ላይ የምትገኘው አፍሪካዊ ሀገር ዲሞክራቲክ ሪፐብሊክ ኮንጎ ናት። እንደ ግሎባል ፋይል ዘገባ ኮንጎ 109 የጦር ታንኮች ያሏት ሲሆን ከነዚህ መካከል 105 የሚሆኑት በግዳጅ ላይ ተሰማርተው የሚገኙ ናቸው። በአብዛኛው የዲሞክራቲክ ሪፐብሊክ ኮንጎ የውጊያ ታንኮች እንደ ቲዳሽ 55 ና ቲ-62 ያሉ የቆዩ የሶቪየት ሞዴሎችን ያቀፈ ነው። ሀገሪቷ አስርት ዓመታት በእርስ በርስ ጦርነትና ግጭቶች ስትሰቃ የቆየች ሀገር ስትሆን፣ ታንኮቿ ከመደበኛ ጦርነት ይልቅ ለውስጥ ደህንነትና ጸረ ሽምቅ ዘመቻዎች ያገለግላሉ። በመሆኑም ታዲያ ሀገሪቷ በጦር ታንኮች ብዛት ከአፍሪካ በአስረኛ ደረጃ ላይ የምትገኝ ሲሆን ካለም ደግሞ በ69ኛ ደረጃ ላይ ተቀምጣለች። ዘጠነኛ ኬንያ በአፍሪካ ባላት የጦር ታንክ ብዛት በዘጠነኛ ደረጃ ላይ ካለም ደግሞ በ58ኛ ደረጃ ላይ የምትገኘው ሀገር ኬንያ ናት። ኬንያ 188 የጦር ታንኮች ያላት ሀገር ስትሆን ኬንያ አብዛኛውን የጦር ታንኮቿን ከሩሲያ እንደምታስገባም ዘገባው ያመለክታል። በኬንያ ጦር ውስጥ የተለመደው ታንክ ቪቲ አራት ዘመናዊና አቅም ያለው ታንክ አንዱ ሲሆን፣ በተጨማሪም ሀገሪቷ እንደ ቲዳሽ 72 እና ቪከርስ ኤሚኬ 3 ያሉ አንዳንድ ያረጁ ታንኮችን ተጠቃሚ መሆኗም ይነገርለታል። ታንኮቿን በዋናነት በሀገሪቱ ሰሜናዊ ምስራቅ ላይ ተሰማርተው የሚገኙ ናቸው። ስምንተኛ፣ ሱዳን። በመቀጠል በዚህ ዝር በስምንተኛ ደረጃ ላይ የምናገኘው ባላት የውጊያ ታንኮች ብዛት ከአህጉራችን አፍሪካ በስምንተኛ ደረጃ ላይ የምትገኘው ጎረቤት ሀገር ሱዳን ናት። ሱዳን በአጠቃላይ 224 የጦር ታንኮች ያሏት ሀገር ስትሆን ከነዚህ የጦር ታንኮቿ መካከልም 128 የሚሆኑ ታንኮች በስራ ላይ የሚገኙ ናቸው። በብዛትም የሀገሪቷ ታንኮች ቻይና እና ሩሲያ ሰራሾች ናቸው። በሱዳን ጦር ውስጥ ያለው አዲስ ሞዴል ዘመናዊ ታንክ 96 ቢ የተሰኘ የውጊያ ታንክ ሲሆን ሱዳን በተጨማሪም ቲዳሽ 72 እና ቲዳሽ 90 አደገኛ ፈጣን ታንኮች ባለቤትም ናት። የሱዳን ታንኮች በዋናነት የሚያገለግሉት በሀገሪቷ የተለያዩ አማጺ ቡድኖችንና ሚሊሻዎችን ለመዋጋት መሆኑም ግሎባል ፋይል ዘግበዋል። ሰባተኛ ደቡብ አፍሪካ። ባላት የጦር ታንኮች ብዛት ከዓለም በ48ኛ ደረጃ ላይ ከአፍሪካ ደግሞ በ7ተኛ ደረጃ ላይ የምትገኘው አፍሪካዊቷ ሀገር ደቡብ አፍሪካ ናት። የደቡብ አፍሪካ ታንኮች አጠቃላይ 252 ሲሆኑ ከነዚህ መካከልም ከግማሽ በላይ የሚሆኑት በግዳጅ ላይ የሚገኙ ናቸው። በመሆኑም ታዲያ የደቡብ አፍሪካ ታንኮች ሁለገብ በመሆናቸው በተለያዩ ቦታዎችና በተለያየ የአየር ጸባይ እንዳሻቸው የሚንቀሳቀሱ ናቸው። ደቡብ አፍሪካ የተለያየ አዳዲስ ሞዴሎችና የቆዩ ታንኮችን ተጠቃሚ መሆኗም ይነገርላታል። የሀገሪቷ ታንኮች በዋናነት የሀገሪቷን መረጋጋትና ደህንነትን ለማስጠበቅ ጥቅም ላይ የሚውሉ ናቸው። ስድስተኛ ኡጋንዳ፣ 259 ታንኮች ያሏት ኡጋንዳ በዚህ ዝርዝር ከአፍሪካ በስድስተኛ ደረጃ ላይ የምትገኝ ሲሆን ካለም ደግሞ በአርባ ሰባተኛ ደረጃ ላይ ተቀምጣለች። የኡጋንዳ ታንኮች ከመደበኛ ጦርነት ይልቅ ለውስጥ ደህንነትና ጸረ ሽምቅ ዘመቻዎች ያገለግላሉ። በመሆኑም ታዲያ ሀገሪቷ በጦር ታንኮች ብዛት ከአፍሪካ በስድስተኛ ደረጃ ላይ የምትገኝ ሲሆን ካለም ደግሞ በአርባ ሰባተኛ ደረጃ ላይ መቀመጫዋን ግሎባል ፋይር ዘግቧል። ኡጋንዳ የተለያዩ አዳዲስ ሞዴሎችንእና ቆየት ያሉ ታንኮችን እንደምትጠቀምም ይነገራል። አምስተኛ አንጎላ። አንጎላ ከአፍሪካ አህጉራችን በዘንድሮ 25 ባላት የጦር ታንኮች ብዛት በአምስተኛ ደረጃ ላይ የተቀመጠች ሲሆን ከዓለም ሀገራት ደግሞ በ43ተኛ ደረጃ ላይ ትገኛለች። ሀገሪቷ በአጠቃላይ 309 የሚሆኑ የጦር ታንኮች ባለቤት ስትሆን ከነዚህ መካከልም 186 የሚሆኑ ታንኮች በስራ ላይ ተሰማርተው የሚገኙ መሆናቸውን ግሎባል ፋይል ዘግበዋል። በመሆኑም ታዲያ እነዚህ የአንጎላ የጦር ታንኮች አብዛኞቹ የሶቪየትና የቻይና ስሪት ሲሆኑ በአንጎላ ጦር ውስጥ በጣም የተለመደው ታንክ ቲ-55፣ አስተማማኝና በስፋት ጥቅም ላይ እየዋለ የሚገኝ ታንክ ነው። በተጨማሪም ደግሞ አንጎላ እንደ ቲዳሽ 72 እና ቲ96 ያሉ አዳዲስ ታንኮች ባለቤትም ናት። የአንጎላ ታንኮች በዋነኝነት የሀገሪቱ ሰፊ ግዛትና የተፈጥሮ ሀብቷን ለመከላከል እንዲሁም ደግሞ የቀጠናዊ የሰላም ማስከበር ተልእኮችን ለመደገፍ ጥቅም ላይ የሚውሉም ናቸው። አራተኛ ናይጄሪያ። በዚህ ዝር ከተካተቱ ከፍተኛ የጦር ታንኮች ካላቸው የአፍሪካ ሀገራት መካከል በዘንድሮ 25 ናይጄሪያ ከአለም ደግሞ በ39ኛ ደረጃ ላይ ተቀምጣለች። ሀገሪቷ በአጠቃላይ 330 የሚሆኑ የጦር ታንኮች ያሏትና ከነዚህ መካከልም 26 የሚሆኑት በስራ ላይ የሚገኙ ናቸው። እነዚህ የናይጄሪያ የጦር ታንኮች አብዛኞቹ የቻይና ስሪት ሲሆኑ በናይጄሪያ ጦር ውስጥ የተለመደው ቪቲ አራት ዘመናዊ ታንክ አቅም ያለው ታንክ መሆኑም ይነገርለታል። በተጨማሪ ናይጄሪያ እንደ ቲ72 ያሉ ያረጁ ታንኮች ተጠቃሚ ስትሆን ታንኮቿ በዋነኝነት በሀገሪቷ ሰሜናዊ ምስራቅ ላይ ተሰማርተው የሚገኙ ናቸው። ሶስተኛ ኢትዮጵያ ከአህጉራችን አፍሪካ ባላት ብዛት ያለው የጦር ታንኮች በሶስተኛ ደረጃ ላይ የምትገኘው ሀገራችን ኢትዮጵያ ከዓለም ደግሞ በ37ኛ ደረጃ ላይ ተቀምጣለች። እንደ ግሎባል ፋየር ዘገባ ሀገራችን በአጠቃላይ 338 የጦር ታንኮች ያላት ሲሆን ከነዚህ መካከልም በስራ ላይ የሚገኙት 300 ታንኮች መሆናቸው ይነገራል። የሀገራችን ኢትዮጵያ የጦር ታንኮች አብዛኞቹ የሩሲያ ስሪት ሲሆኑ በ ኢትዮጵያ ጦር ውስጥ እጅግ የላቀ አደገኛው ታንክ ቲ72 ዘመናዊ ታንክ ነው። በመሆኑም ታዲያ ይህ አደገኛ ታንክ ሁለገብ በመሆኑ በተለያዩ ቦታዎችና በተለያዩ የአየር ጠባይ እንዳሻው ሊንቀሳቀስ ይችላል። በተጨማሪም ኢትዮጵያ እንደ ቲ54 እና ቲ62 ያሉ አንዳንድ ቆየት ያሉ ታንኮች ባለቤት መሆኗም ይነገራል። የኢትዮጵያ ታንኮች በዋነኝነት የሀገሪቷን መረጋጋትና ደህንነትን ለማስጠበቅ እንዲሁም ደግሞ በአፍሪካ ቀንድ ውስጥ የኃይል ማመንጫዎችን ለማንቀሳቀስ ያገለግላሉ። ሁለተኛ ሞሮኮ። ከዓለም በ16ኛ ደረጃ ላይ ከአህጉራችን አፍሪካ ደግሞ በሁለተኛ ደረጃ ላይ የተቀመጠችው ሀገር ሞሮኮ ስትሆን ሞሮኮ በአጠቃላይ 903 የጦር ታንኮች አሏት። ታንኮቿ በአብዛኛው የአሜሪካና የፈረንሳይ ሰራሽ ሆኖ በሞሮኮ ጦር ውስጥ በጣም ዘመናዊ ታንክ ኤም አንድ ኤ አንድ ሲሆን ይህ ታንክ በተለያዩ ጦርነቶች ውስጥ ያለው ብቃት ተረጋግጧል። በተጨማሪ ሞሮኮ እንደ ኤ ኤም ኤክስ 30 አደገኛ ታንኮች ባለቤት ስትሆን ከነዚህ ታንኮቿ መካከልም 700 የሚሆኑት በግዳጅ ላይ የሚገኙ ናቸው። የሞሮኮ ታንኮች የሀገሪቷ ሉዓላዊነት፣ የግዛት አንድነት ለመጠበቅ በተለይም ደግሞ አወዛጋቢ በሆነው የምዕራብ ሳራ ክልል ውስጥ ያገለግላሉ። አንደኛ ግብጽ። በመጨረሻም በዚህ ዝር በ2025 ባላት ብዛት ያለው ታንክ ከአህጉራችን አፍሪካ በአንደኛ ደረጃ ላይ ከአለም ደግሞ በስድስተኛ ደረጃ ላይ የምትገኘው ሀገር ግብጽ ናት። ግብጽ በአጠቃላይ 3620 የተለያዩ አይነት የጦር ታንኮች ያሏት ሲሆን ከነዚህ መካከልም 2150 ታንኮች በስራ ላይ መገኘታቸው ይነገራል። በግብጽ ጦር ውስጥ በጣም የተራቀቀ እጅግ አስደማሚው ታንክ ኤምዋን ኤቱ ሲሆን በተጨማሪም ግብጽ እንደ ቲ80 ና ቲ90 ታንኮች ያሉ ተጠቃሚ ናት። የግብፅ ታንኮች በዋነኝነት የሀገሪቱን ስትራቴጂካዊና አስፈላጊ አካባቢዎችን ለምሳሌም የስዊዝ ካናል ና የመሳሰሉ አካባቢዎችን ለመከላከል እንዲሁም ደግሞ በአህጉራዊ ና ዓለም አቀፍ ግጭቶች ና ተልእኮዎች ውስጥ በመሳተፍ የሚያገለግሉ ናቸው። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባደረስናችሁ መረጃ እንደ ተደስታችሁበትና ስለን ይህ ከፍተኛ የጦር ታንክ ቁጥር ያላቸው አስር የአፍሪካ ሀገራትና ሀገራችን ኢትዮጵያ ያለችበት አስገራሚ ደረጃ በቂ መረጃ እንደወሰዳችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰምናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም፣ ቆዩን።